አምስት ከሕይወትህ መውጣት ያለባቸው ሰዎች። የመጨረሻው ላይና አምስተኛውን ግን እጅግ በጥንቃቄ ተመልከተው። አንደኛ በሕይወትህ በኑሮ ተፎካካሪ ሆነህ ጥሩ ስትሰራ ሊያዩህ ይችላሉ። ነገር ግን በእርግጠኝነት አንተ ከነሱ የተሻለ ከሆነህ ማየት አይፈልጉም። ሁለተኛ፣ ለጥቅማቸው ሲሉ አንተን በምትጠቅማቸው ልክ ብቻ ይወዱሃል። ከአንተ የሚፈልጉትን ከወሰዱ በኋላ እለም ብለው ይጠፋሉ። ሶስተኛ እነሱ ጥፋተኛ ሆነው ሳለ አንተን የጥፋተኝነት ስሜት እንዲሰማ ያደርጉህና በጭራሽ ኃላፊነትን አይወስዱም። የእነሱም መጠቀም ያደርጉሃል። በመጨረሻም ጥፋታቸውን እንኳን ሳያምኑ አንተን መውቀስ ይጀምራሉ። አራተኛ ቅሬታ አቅራቢው የተጎዳ አዋንተ ሆነ ሳለ እነሱም በአንተና አጌንስት ሆነው ባልጠበቅከውና ባላሰብከው መንገድ ተመሳሳይ ነገሮችን በማንሳትና በማማረር ሰላምህን ይሰርቁታል። አምስተኛ የቅርታህን እምነትህንና ታማኝነትህን አላግባብ የሰጠሃቸው ሁሉ አላግባብ ይጠቀሙበታል። እነሱ በሕይወትህ ውስጥ በሌሉበት ጊዜ ብቻ ትገነዘባለህ። ያንን ለአንድ ሰከንድ ያህል ቆም ብለህ አስብና ደህንነትህ አስፈላጊ መሆኑን አስታውስ። አንተን በሚያነሱና በሚጥሉ ሰዎች መካከል ራስህን አትክበብ። በሕይወትህ ውስጥ አዎንታዊነትን አምጣ። አትፍራ፣ ወዳጄ ጉልበትህን የሚያሟጥጡትንና እድገትህን የሚያደናቅፉትን ሰዎች ለመልቀቅ አትፍራ። ደስታና የአእምሮ ሰላምህ እጅግ ዋጋ አለውና።